ወጣት ነው። አነሳሱ በንግድ ተሰማርተው የናጠጡ ሀብታም ከሆኑ ቤተሰቦች ነው። ለገንዘብ ግድ የለውም። ፈገግታውን ብዙዎች ይወዱለታል። በዚያ ላይ ደግሞ ያሰበውን ከማድረግ የሚያስቆመው ኃይል እንደሌለ ለበርካታ ጊዜያት በተግባር አስመስክሯል። ምዕራባውያኑ ምርጧን አምባገነን ሲሉም ይጠሩታል። ፕሬዚደንት ከመሆኑ በፊት የኤልሳልቫዶሯ መዲና ሳን ሳልቫዶር ከንቲባ ሆኖ ያገለግልና አሮጌ ነገር ላይኑ ይጠየፋል የሚባልለት ይህ ሰው የከተማዋን አሮጌ ቤቶች እያፈረሰ በአዲስ በመተካት የበርካቶችን ምርቃትና የደስታ እንባ ተቀብሏል። የራሱን ቤተ መንግሥት አሮጌ እንጨቶች ነቅሎም በአዳዲስ ወርቃማ ብረቶች ተክቷል። ከተማዋን አፍርሶ እንዳዲስ ገንብቷታል። ደሞዙን ሙሉ ለሙሉ ለበጎ አድራጎት ድርጅቶች ይለግሳል። አለፍ ሲልም የቤት ክራይና የትምህርት ክፍያ መክፈል ያልቻሉትን ሰዎች ከገዛ ኪሱ እያወጣ ይደጉማቸዋል። የሚወስናቸው ውሳኔዎችና የሚያከናውናቸውን ሥራዎች በሙሉ በርካታ ተከታዮች ባሉት የማኅበራዊ መገኛ ገጹ ላይ ያጋራቸዋል። ይህ ድርጊቱም በአጭር ጊዜ ውስጥ የበርካቶችን ተቀባይነት እንዲያገኝ አስችሎታል። የማወራችሁ ስለ ኤል ሳልቫዶሩ ፕሬዚደንት ናይብ ቡኬሌ አርማንዶ አርቲስ ነው። አብራችሁኙ ነው። ፕሬዚደንት ነጂብ ቡኬል በሰሜን አሜሪካ ክፍለ አህጉር መገኛዋን ያደረገችው ኤል ሳልቫዶር ለብዙ አስርት ዓመታት በወሮ በሎች ጥቃት ስትታመስ ቆይታለች። እንደ ኤምኤስ 13 እና 18ኛው ጎዳና ያሉ የወንበዴ ቡድኖች አገሪቱን በማሸበር የዜጎችን ሕይወት እያጠፉና ንብረቶችን እንዳሻቸው እያወደሙ ሕዝቡን መጫወቻ ምድሪቱን ደግሞ የሞትና የደም ምድር አድርገዋት ሰነበቱ። ከዚህ ሰው ወደ ሥልጣን መምጣት በፊት ኤል ሳልቫዶር ከ100 ሺህ ሰዎች 103ቱ በየቀኑ የሚገደሉባት የዓለማችን ቁጥር አንድ አደገኛዋ ሀገር ነበረች። የማፊያ ቡድኖች ከሕግ በላይ ሆነው ያሻቸውን የሚገድሉባት በጠራራ ፀሐይ ካሻቸው ቦታና ሰዎች የሚዘርፉባት አስገድዶ መድፈር ልክ የሆነ ተግባር እስኪመስል ድረስ በይፋ የሚከናወንባት አስፈሪ ሀገር ነበረች። የመንግሥት ባለሥልጣናት ሳይቀሩ ለእነዚህ ማፊያዎች ካላቸው ፍራቻ የተነሳ ለእነርሱ እስከ መገዛት ደርሰውም ነበር። በዚህ የተነሳ ከፍተኛ አቅም ያካበቱት የማፊያ ቡድኖች ከመንግሥት ጋር በአንድ ጠረጴዛ ተቀምጠው ተደራድረውም ያውቃሉ። ከስድስት ዓመታት በፊት በፈረንጆቹ አቆጣጠር 2019 ላይ ግን ይህን ሁሉ ታሪክ አድርጎ የሚያስቀር አንድ ደፋር መሪ ብቅ አለም። ሙሉ የመዝገብ ስሙ ናይብ ቡኬሌ አርማንዶ አርቲስ ይሰኛል። ቆፍጣናውና ሌብነትን አብዝተው የሚጠየፈው ይሄው ሰው ኤፍኤምኤንኤል የተሰኘውን የራሱን ፓርቲ አመራሮች በይፋ መውቀስና መተቸት ጀምረም። በወቅቱ ከ30 ዓመታት በላይ የተፈራረቁ ሥልጣን ሲይዙ የነበሩት የፓርቲው አመራሮች በቡኬሌ ተቀባይነት ማግኘትና ትችት አቁመው ከፓርቲው አባልነት አባረሩት፣ ከከንቲባነቱም አነሱት። ይህንን ተከትሎም የነበረውን ሕዝባዊ ድጋፍ የተማመነው ናይ ቡኬሌ አርማንዶ አርቲስ አዲስ ሀሳብ የተሰኘ አዲስ ፓርቲ መስርቶ በግሉ ለፕሬዝዳንትነት ተወዳደረ። ሞት ዝርፊያና ጭንቀት ያንገፈገፈው 53 በመቶ የሚሆነው የኤልሳልቫዶር ሕዝብን ይሁንታ አግኝቶ ፕሬዝዳንት ለመሆን በቃም። ገና ወደ ስልጣን እንደመጣም ባሰበው ልክ ስራውን ማከናወን ፈተና ሆነበት። በምክር ቤት ውስጥ የነበሩ የቀደመው ስርዓት ተወካዮች አንቀጽ እያጣቀሱና እየተቃወሙ ስራውን አከበዱበት። በዚህ የበሸቀው ቡኬሌም በአደባባይ ወጥቶ ምክር ቤቱ ስራ ሊያሰራኝ አልቻለም ሲል ተናገረም። ይባስ ብሎም ተግባራዊ እንዲሆንለት ለምክር ቤቱ ያቀረበውን የደህንነት ፖሊሲና በጀትም የማፊያ ቡድኖቹ ቅጥረኞች እንዳያጸድቀው ከለከሉት። ቡኬሌም በኃይልና በቁጣ የሚከተለውን ተናገረው። እነዚህ ሰዎች ወንጀለኞች ናቸው የራሳቸውን ያልሆነ ከኪሳቸውን ያልወጣና የህዝብ የሆነን ገንዘብ እንኳን ሊለቁልኝ ፈቃደኞች አይደሉም። ከዚህ ንግግሩ በኋላ ታዲያ የአገሪቱ መከላከያ ሰራዊት አባላት ሳይታሰብ ፓርላማው ድረስ በመሄድ መሳሪያዎቻቸውን ደግነው አዲሱን የደህንነት ፖሊሲና በጀት እንዲጸድቅ ጠየቁ። ነገርየው ከሕግ ውጭ ቢሆንም መፍራትና መታዘዝን የለመዱ የምክር ቤቱ አባላት ፖሊሲና በጀቱን በሙሉ ድምፅ አጸደቁለት። ከፖሊሲው መጽደቅ በኋላ ፕሬዝደንት ናይብ ቡኬሌ ተስፋን አንግቦ በቁርጠኝነት የኤል ሳልቫዶርን ጓዳ ጎድጓዳዎች ከወንበዴዎች እጅ ነፃ ለማውጣት ትግሉን አንድ ብሎ ጀመረም። የኤል ሳልቫዶር ህዝብ ሰላም፣ ደህንነትና ክብር እንደሚመለስ ቃል በመግባት በወንበዴዎች ላይ በይፋ ጦርነት አወጀም። ሰውየው በፍጥነት 6000 የመከላከያ ሰራዊትና 2000 የፖሊስ መኮንኖችን በማሰማራት ከተማው ላይ ከፍተኛ አሰሳና ቁጥጥር እንዲደረግ የማያዳግም ትእዛዝ ሰጠም። ትእዛዙን ተከትሎ በአገሪቱ ጎዳናዎች ላይ በብዛት የጸጥታ ኃይሎች ይታዩ ጀመር። በአሰሳውም በሺዎች የሚቆጠሩ የወንበዴ ቡድን አባላት ከየመሸጉበት ተለቃቅመው አዲስ ወደ ተገነባው ግዙፍ እስር ቤት ውስጥ ታጎሩም። እነዚህ እስር ቤቶች ውስጥ እንኳን ሰው ይቅርና ወፍ እንኳን ዝር የማይልባቸው ጥብቅ ጥበቃና ቁጥጥር የሚደረግባቸው ናቸው። ወዳጄ እዚህ ውስጥ አንዴ ከገቡ ማምለጥ ብሎ ነገር በፍጹም አይታሰብም። እንደፈለጉ ሰው እያገቱ እየገደሉና እየዘረፉ አገሩን ተቆጣጥረውት የነበሩት ሰባ አምስት ሺህ ወንበዴዎች ተራቸው ደርሶ ፀጉራቸውን ተላጭተው አንድ ላይ ታጎሩም ሲኮት የተባለው ወይኒ ቤት ውስጥ ያሉ የማፊያ ቡድን አባላት አያያዝን በተመለከተ ሕግና ስርዓት፣ ሰብአዊ መብት፣ ዝባዝንኬ የሚባሉ ነገሮች ከቁብ የሚቆጠሩ አይደሉም። ሲኮት የተሰኘውና ከደቡብ አሜሪካ ትልቁ ወይኒ ቤት እንደሆነ የሚነገርለት አካባቢ ሲደርሱ በሁለት ኪሎ ሜትር ርቀት ውስጥ ምንም አይነት የስልክ አገልግሎት የለም። ሰማንያ እስረኞች በአንድ ክፍል ይታጎራሉ። ምግብ የሚቀርብላቸው በቀን አንዴ ብቻ ሲሆን ባዶ ራቁታቸውን ቀዝቃዛ ወለል ላይ እንዲተኙና በተቻለ መጠን ሁሉ ስቃያቸው እንዲበዛ ይደረጋል። የእስር ቤቱ ቅጥር 11 ሜትር ርዝማኔ ካለውና የታንክ ጥቃትን መቋቋም ከሚችል ኮንክሪት የተሰራም ነው። ልብ በሉ! ይህ አልበቃ ብሎ ዙሪያው 50 ሺህ ቮልት ኤሌክትሪክ ኃይል ባለው ሽቦ የታጠረም ጭምር ነው። በዚህ የጭካኔ እርምጃው ወሮ በሎችን አደብ ያስገዛው ቡኬሌ የኤልሳልቫዶርን ሕዝብ እፎይ እንዲል አበቃው። ይህንን ተግባሩን አይተው በፍቅሩ የወደቁት ኤልሳልቫዶራውያንም በቀጣዩ ምርጫ 93 በመቶ ድምፃቸውን ሰጥተው አንተው ምራን አሉት። የኤልሳልቫዶር ዜጎች ስለ መሪያቸውና የቡኬሌ አውርተው አይጠግቡም። ለዘመናት ከነበረ እገታ ግድያና ዘረፋ ታድጎ በአገራቸው ያለ ፍርሃት ወጥተው እንዲገቡ አስችሏቸዋልና ምስጋና ለዚህ ወጣት መሪውንና ዛሬ ላይ ኤልሳልቫዶር ከካናዳ ቀጥሎ እምብዛም ሰው የማይገደልባት ሰላማዊ ሀገር ለመሆን በቅታለች። ቡኬሌ ወደ ሥልጣን ሲመጣ ከመቶ ሺህ ሰዎች መቶ ሦስቱ በየዕለቱ ይገደሉባት የነበረችው ኤልሳልቫዶር ዛሬ ከመቶ ሺህ ሰዎች ሁለት ነጥብ አራት ሰዎች ብቻ በየዕለቱ የሚገደሉባት ለመሆን በቅታለች። በእርሱ መሪነት የተመዘገቡ ውጤቶች ለራሳቸው አፍ አውጥተው ይናገራሉ። ወዳጄ መሪ ካገኘ አይቀር እንዲህ ነው። ለዛሬ አጠቃለልን። ይህንን ቻናል ከወደዱት ከሀስከፐ ብለው ሰርች ማድረግ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ጓደኛ፣ ቤተሰብ እንዲሆኑን እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለማችን።